ሰላም ሰላም! የህይወት ግቤ ቤተሰቦቼ እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ እላለሁ። የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ ሰው እባላለሁ። ለዚህ ፕሮግራም አዲስ የሆናችሁ እንኳን ወደ ቻናላችን በሰላም መጣችሁ እላለሁ። እንግዲህ ጌትሽ አዲስ ሰው ከመርካቶ አውቶቡስ ተራ እስከ ካልጋሪ ካናዳ ድረስ ያለኝን የተለያዩ ትዝታ የስደት ጉዞዎቼን ማቀርብበት ቻናል ነው። በዚህ ቻናል እንግዲህ የተለያዩ ትዝታዎችን እየተናገርኩ ነው። ብዙዎቹ እንደወደዳቸዋቸው ተስፋ አደርጋለሁ። እንግዲህ የመጨረሻ ፕላን ምንድን ነው? ይህ ነው። ሰዎች ታሪኬን መናገር ብቻ ሳይሆን ከታሪኬ ምን ይማራሉ። ሁለተኛ ደግሞ ይሄንን ዓለም ሰዎች እንዴት ማየት እንዳለባቸው እንዴትስ ደግሞ ይህንን ዓለም ሃንድል ማድረግ እንዳለባቸው እግረ መንገድ ይናገራለሁ። በእርግጥ በዚህ እይታዬ አንዳንድ ሰው ላይስማማ ይችላል። ግን እኔ ያው ያመንኩበትና ሰዎች ቢከተሉት ጥሩ ነው ብዬ ስላሰብኩ ነው ይህንን የጨመርኩበትና አንዳንድ የሃይማኖት ነገር የሚመስለው ብዙ ሰው አለ እኔ ግን በዛ መልኩ ላይ። ስለዚህ በራሴ እንግዲህ በገባኝና ሰዎች ቢገባቸው በጣም ይጠቅማቸዋል በምለው ሰንስ ነው እንግዲህ የቀየርኩት ማለት ነው። ስለዚህ ወደ ዛሬ ፕሮግራሜ እመጣለሁ። ወደ ዛሬ ፕሮግራም እንግዲህ ስመጣ ይሄ የምታዩት እንግዲህ ከኢንተርኔት ላይ ነው ያገኘሁት፣ ግን ነገሩ የሆነው ከሶስት ዓመት ወይ ከአራት ዓመት በፊት ነው። እንደምታውቁት እንግዲህ ዓለማችን የጮርባሪዎች የሌቦች ብዙ አይነት ክፉ ክፉ ሰዎች የተጠራቀሙባት ነች። እና ኢየሱስ ክርስቶስም ወደዚህ ምድር የመጣበት አንዱ እንዲህ አይነቱን ነገር ለማጥራት ነው። እና እኔ እንግዲህ በሕይወት ዘመኔ ስላየሁት ብዙ አይነት ክፋት አይቻለው፣ ጥሩ ነገርም አይቻለሁ በምድር ላይ ያው ሁለቱም ነገር ተጠቅጥቆባታል አለማችን እና ጥሩ ነገር አፕሪሼት እናደርጋለን መጥፎውን ነገር ደግሞ መጥፎ እንደሆነ ለሌሎች መንገድና ማሳየት ማስተማር ግዴታ ስለሆነ ነው። ይሄ አሁን የማሳያችሁ እና እናንተ እንግዲህ ይኖራል ብዬ አላሰብኩም። ግን በጣም የሚገርማችሁ ኢንተርኔት ላይ ቼክ አደረኩት እና ቺርፉል ጊቨር ይላል እንትኑ፣ በደግነት የሚሰጥ ሰጪዎች፣ የደግነት ሰጪዎች ሰርክል ይላል እና ቺርፉል ጊቨርስ ነው የሚለው በእንግሊዝኛው እና ሌላ ደግሞ ሲሚላር እንትን አለ ይላል ጊፍቲንግ ሰርክል እንድ ብሌሲንግ ሉም። በጣም የሚገርማችሁ ነገር አለማችን በጣም አጭበርባሪ የተሰበሰበበት ነው ብያችኋለሁ። ስለዚህ እነዚህ ሁሉ በአጭር ጊዜ ውስጥ ገንዘብ ታገኛላችሁ፣ ሰዎችን ካመጣችሁ ይህን ያህል ይከፈላችኋል፣ ከዛ በኋላ ምናምን የሚል አይነት ሰርክል ነው እና የሆነው እንግዲህ ከእኔ ከሶስት ዓመት በፊት ነው። እዚህ አሁን መኖርበት ካልገሪ ከተማ ውስጥ ይሄንን ለመጀመሪያ ጊዜ ያየሁት ማለት ነው እና አንዳንድ ጊዜ ይሄ ፒራሚድ ስኪም የሚሉት ነገር አለ እና ያ ብዙ ስታዩት በጣም ምንም፣ በቃ ምንም አጭበርባሪ አይነት ሰዎች ያሉበት አይመስልም ነገሩን ስታዩት ማለት ነው እና መጨረሻ ላይ ግን በጣም በሚገርም ሁኔታ ብዙዎቻችንን ያጫረሰ ማለት ነው፣ ያጣላ፣ ያቀያየመ ብዙዎቻችንን ደግሞ ዕዳ ውስጥ የከተተን በጣም አደገኛ እና በህይወት ዘመን መቼም የማረሰው ሰርክል ነው ይሄ ሰርክል። እና መጀመሪያ ይሄ ወደዚህ ሰርክል ስመጣ እንዴት ነው መጀመሪያ ላይ ያገኘሁት ይህን ሰርክል? ወንድሜ ያለ እዚህ እና እዚህ ካልጋሪ ማለት ነው። እና አሁን እሱ አንድ ጊዜ እሱም ከሌላ ሰው ነው ይህንን የተቀበለው። እና እንደዚህ አይነት ነገር አለ እና በአጭር ጊዜ ውስጥ ሶስት ሰዎችን ሰባት ሰዎችን ነው። እና ሰርክሉን እዚህ ላይ ስታዩት ሰርክሉን እዚህ ጋር ስታዩት ሰባት ሰዎች አሉ። እና አንድ ሰው መጀመሪያ ከፍሎ ነው የሚገባው። 1700 ብር ነው ከፍለን የገባ ነው ማለት ነው። አንድ ሰው ሶሪ፣ አንድ ሰው 1700 ብር ይከፍላል። 1700 ብር ይከፍልና እሱ ከገባ በኋላ ሌሎች ሰዎችን ስድስት ሰዎችን ያመጣል ማለት ነው። ስድስት ሰዎችን ካመጣ በኋላ እሱ ከእያንዳንዱ ሰው 1700 ምናምን እንግዲህ ጠቅላላ ወደ 13 ሺ ብር አካባቢ ይከፈለዋል ማለት ነው። ይሄ ሰውዬ ይሄ ከተከፈለው በኋላ ሌሎቹም ደግሞ እንደዚሁ ሌላ ሰባት ሰባት ሰው ሰባት ሰባት ሰው እያመጡ ሆፕፉሊ ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ይሄን ጌም እና ስታዩት በጣም የሚገርማችሁ ነገር ሲጀመር በቃ ሁኔታው በፍጹም በቃ የአጭበርባሪዎች ሰርክል አይመስልም። እና እንዳልኳችሁ እንግዲህ ወንድሜ ነው ወደ መጀመሪያ ወደዚህ ያመጣው። እና እሱ ስለዚህ ሁኔታ ነገረኝ ማለት ነው። እና ሲነግረኝ ግን ውስጤ አልተቀበለውም፣ ደስተኛ አልነበርኩም። እና አይ ይሄ ነገር ጥሩ አይደለም፣ እና እንዲህ አይነት ነገር ውስጥ መግባት አንፈልግም። ምክንያቱም በአጭር ጊዜ ገንዘብ የሚባለው ነገር በጣም ከባድ ነው እንትን ለማድረግ ማለት ነው። እና ግን ከዚህ በፊት ምንም ኤክስፒሪያንስ አልነበረኝም፣ ምንም አይነት ኤክስፒሪያንስ አልነበረኝም። እና እንደዚህ ሰው ይህን ያህል ገንዘብ አጭበርብሮኝ አያውቅም። በእንደዚህ አይነት ሁኔታ ውስጥም ገብቼም አላውቅም። እና ይሄኛው ግን በጣም የሚገርማችሁ እንዳልኳችሁ ታናሽ ወንድሜ ነው ያለው ካልገሪ ውስጥ ማለት ነው። ስለዚህ እሱ በጣም በጣም በቃ በጣም በሚገርም ሁኔታ እሱም አውቆት አይደለም፣ ግን በጣም በሚገርም ሁኔታ በጣም ኮንቪንስ አደረገኝ። በጣም እና እንደውም በቃ ኖ ፕሊዝ አጠይቀኝ ይሄ ነገር አልፈልገውም፣ አልኩት። ምክንያቱም ወንድሜ አማኝ አይደለም እና እኔ በጌታ ነው ያለሁት። እና ስለዚህ እንዲህ እንዲህ አይነት ምክንያቱም አጭር በአጭር ጊዜ ገንዘብ ለማግኘት መሞከር ራሱ ኃጢአት እንደሆነ ነው ማስበው እና የሚገርማችሁ ነገር አሜሪካ ራሱ ጋዝ እስቴሽን ሥራ ነበር እና ራሴን ጽድቅ ለማድረግ ሳይሆን ኢቨን ሎተሪ እንኳን ገዝቼ አላቅም በቃ ምክንያቱም ምንም ይሄ ከኃጢአት ጋር የተያዘ ነገር ነው ብዬ ስለማስብ አልፈልገውም። እና አንዳንድ ጊዜ ሰዎች ይገዙና ኤክስትራ ገዝተው በአጋጣሚ ወይ ገንዘብ አይኖራቸውም ወይ ደግሞ በስህተት ይገዛል ምናምን፣ እንደሱ እንኳን ሲሆን በቃ አስቀምጠው ነበር። እና ይሄንን ያህል እንትን የለኝም፣ በእውነት ይሄንን ስነግራችሁ ግን ከልቤ ነው እንጂ እውነት ራሴን በጣም ንጹህ አድርጌ ምናምን አይነት አይደለም። እና ኤኒወይ ከዛ ወደዚህ መጣው። ብዙ ጊዜ ለምንድን ነው ይህን ምላችሁ መሰላችሁ? ብዙ ጊዜ ሎተሪ አሜሪካ ሀገር ቼክ ብታደርጉ ኢቭን ጎግል ላይ ብዙ በሎተሪ ያገኙ ሰዎች በጣም ብዙዎቹ በቃ ላይፋቸው ሚዝረብል ሆኗል። በጣም ተበለሻሽተዋል ወይ ደግሞ ተገለዋል አብዛኛዎቹ። ምክንያቱም ገንዘብ መጣ ማለት ወደ ቤታችሁ ምን ይዛችሁ መጣችሁ ማለት ነው፣ ኃይለኛ ነገር በቃ ሰይጣን ይገባል። እና ማለት ገንዘብ አያስፈልግም እያልኩ ግን፣ ኢኖርመስ በጣም ብዙ ገንዘብ በሚመጣበት ጊዜ ያ ናቹራል የነበረውን ህይወታችሁን ወይ ደግሞ ያቺ በተፈጥሮ በቃ ደስተኛ ሆናችሁ የምትኖሩትን ነገር ብዙ ነገር ያበላሻል ብዬ አስባለሁ። ሰው ድሃም አይሁን በጣምም ኤክስትሪም ሀብታም አይሁን ባይ ነኝ። ለምን ሀብት ያላቸው ሰዎች እንዴት እንደሚኖሩ አያላቸው? አሁን ማለት ያ ይመጣል፣ ከዛ በኋላ ሀፒነስ ሁሉ ይጠፋል። ምክንያቱም ሁሉ ነገር አላቸው። ሁሉ ነገር ስላላቸው ያ በተፈጥሮ እግዚአብሔር ለሁላችንም የሰጠው ደስታ እነሱ ጋር የለም። ምክንያቱም በገንዘባቸው ሁሉ ነገር ማግኘት ይችላሉ። እና ግን ሰው በጣም ብዙ ነገር ከሌለው ግን ያንን ነገር ለማግኘት ሲል መስራት አለበት። ሲሰራ ደግሞ ምንድን ነው የሚሆነው? አእምሮ ጥሩ ነገር ላይ ነው የሚያርፈው። ግን ገንዘብ ሲመጣ ግን ሰው ምንድነው የሚሆነው መጨረሻ ላይ? በቃ ስራ ፈት ነው የሚሆነው ምክንያቱም መስራት አይፈልግም። ስለዚህ ያለውን ገንዘብ ማጥፋት ነው የሚፈልገው። ስለዚህ በአብዛኛው ነገር ሰዎች ደስተኞች ስለማይሆኑ ምንድን ነው የሚያደርጉት ወይም ማጨስ ይጀምራሉ ወይም ሌላ ነገር ውስጥ ይገባሉ ማለት ነው። እና በአብዛኛው እንትን እንግዲህ ይሄ የራሴም እይታ ነው፣ የራሴም ግንዛቤ ነው። ስለዚህ ሰዎች ድሃም አይሆኑ በጣም ኤክስትሪም ደግሞ ሀብታም ባይሆኑ ጥሩ ነው ባይ ነኝ። ምክንያቱም መጽሐፍ ቅዱስ ላይ ዳዊት ምን ይላል? በጣም ደሃ ታድርገኛለህ፣ ምክንያቱም ሰዎች እንዳልሰርቅና እንዳልበድለህ ይላል። በጣም ደግሞ ሀብታማት ታድርገኛለህ፣ ምክንያቱም ጥጋቢ ይመጣላለ ትቢተኛ እንዳልሆን ይላል። እውነቱን ነው ምክንያቱም ዛሬ ዩት እንግዲህ አለማችን ላይ ምን አይነት ትቢት እንዳለ በጣም በተለይ ገንዘብ ያላቸው ሰዎች እንደት ምን አይነት ሁኔታ እንዴት አይነት አፕሮች እንዳላቸው ለሌላው ሰው የምናየው ነው። ኦፕንሊ የምናየው ነው። እና በዚህ ምክንያት እኔ ያ አይነት እንትኑ የለኝም ማለቴ ነው። እና በዚህ ምክንያት እንግዲህ ወደ ታሪኩ ልመለስ እና በዚህ ሁኔታ ላይ ያለው ወንድሜ በጣም እንትን አደረገኝ። ምክንያቱም እናንተ ካልገባችሁ እኔ ገንዘብ አላገኝም። ስለዚህ አትሊስት አንድ ሰው ሁለት ሰው ቢገባልኝ ገንዘብን ያገኛለ እና ምናም ብሎ በጣም እንትን አደረገን ማለት ነው። እና እኛ አሻፈረናል፣ እኔና ባለቤቴ ማለት ነው፣ አሻፈረናል። ከዛ ወንድሜ በጣም ኤክስትሪም ከመሄዱ የተነሳ በቃ አበሻ ማበሻ ሌላ ሰው ሲያልፍለት አይፈልግም፣ አይወድም ምናምን የሚል አይነት አቲቲዩድ አመጣ እና ያ ደግሞ አሁን በቃ ልክ እኛ የተመቀኘ ነው እና እሱ ወደ ጥሩ ደረጃ ላይ እንዳይደርስ ያደረግነው አይነት ስሜት ሲሰማው፣ ያ በጣም ውስጤ ረበሸኝ ማለት ነው። ስለዚህ ምንድን ይሄ ልጅ የሚለው እስቲ ቆይ ምንድን ነው የሚለው እና እስቲ ቆይ እንየው ምናምን ተባብለን ከባለቤቴ ጋር እስቲ ሞክረው ብለን ገባንበት። በጣም ብዙ ጊዜ ሪፊዩዝ አድርገናል። በጣም ሬዚስት አድርገናል። በጣም የሚገርማችሁ ነገር እዚህ ላይ የምነግራችሁ ነገር ምንድን ነው ሰይጣን ወደ ቤታችሁ ሲመጣ፣ ወደ ሕይወታችሁ ወደ ትዳራችሁ ሲመጣ፣ ቀንድ ይዞ ቀንድ አድርጎ ወይ ደግሞ እኛ እንደምንስለው አይነት እንዳይመስላችሁ። የሚገርመው ነገር የሚመጣው በጣም ክሎዝ ከሆናችሁ ሰው ነው። ከቤተሰቡ ሊሆን ይችላል፣ ከሚስት ሊሆን ይችላል፣ ከወንድም ሊሆን ይችላል፣ ከእህት ሊሆን ይችላል። ከማንኛውም ብቻ በጣም ክሎዝ ሊሆነና ትረስት የምታደርጉት ሰው ጋር ነው የሚገባው። ከዛ በዛ ይገባና ምንም በቃ መንገዱ ምንም ነገር እንደሌለ አይነት አስመስሎ ሁሉ ነገር በቃ አልጋ ባልጋ አድርጎ በቃ ሰዎችን ወደሚፈልገው ወጥመድ ውስጥ ያስገባቸዋል። ስለዚህ መጽሐፍ ቅዱስ ሲናገር ምንድነው? የሰይጣን ስራ የመጨረሻ ስራው ምንድነው? መስረቅ ነው መግደል ነው። ከዛ በኋላ ማጥፋት ነው ይላል እንደዚህ። ይሄንን ለማድረግ ነው ወደ ቤታችሁ የሚገባው ማለት ነው። እና ይሄ በጣም ትልቅ ትምህርት ነው የሰጠኝ ምክንያቱም በፍጹም በእንደዚህ ሁኔታ ኤክስፔክት አላረኩም። እና በዚህ ሁኔታ ላይ ሆነን በዚህ ገባንበት ማለት ነው አንድ ብለን ጀመር ጀመርን ከዛ ነገሩን መጀመሪያ እንዳልኳችሁ መጀመሪያ ላይ ይጣፍጣል እንትንም ይመስላል። ክርስቲያኖችም ነበሩበት እና ነገርየው እየው ከጀማይካ ነው የመጣው እና አንድም ኤርትራዊ ትሁን ኢትዮጵያዊ አላውቅም። እቺ ሴት ከነሱም ጋር በጣም የሆነ ክሎዝ ሪሌሽንሽፕ ነበራት እና ይሄንን ነገር ወደዚህ ወደ እኛ ህብረተሰብ ስታመጣ ሆነ ብላ ደሊብሬትሊ አድርገዋለች ብዬ ነው የማስበው። እና ስሟን መጥራት አልፈልግም። እና ኤንወይ እሷ በደንብ ታውቀዋለች ብዬ አስባለሁ። እና አንዳንድ ጊዜ ከሌሎች ሰዎች ጋር ክፉ ከሆኑ ሰዎች ጋር የሚውሉ ሰዎች እነዛን ሰዎች ጎትተው ይዟቸው ይመጣሉ እና ለሌላውም ሰው ይተርፋሉ። እና በህይወት ዘመኔ እንደዚህ አይነት በጣም በጣም እርኩስ የሆነ በጣም ክፉ የሆነ እንትን አይቻላቅም። እና ኒንጃ በህይወት ዘመኔ በእውነት እግዚአብሔር እንደዚህ አይነት ነገር ለሁላችሁ ለማንኛውም ሰው እንዳይመጣ እጸልያለሁ። እና እነዚህ ሰዎች ጀመርን እንዳልኳችሁ እዚህ ላይ የምታዩት ነው። እንግዲህ አሁን ይሄ ከፖሊስ ፖሊስ ምንድ የሚለው ጊፍቲንግ ሰርክል ፒራሚድ ስኬም ኢንቮልቭድ 500 ፒፕል። እንግዲህ ይሄ አልበርታ ውስጥ 500 ሰው የእኛ ሶሳይቲ ብቻ አይደለም ይሄ፣ ሳስክቸዋን አልበርታ ውስጥ ቢሲ ነው፣ 500 ሰው አለ አምስት መቶ ሰው ኢንቮልቭ አድርጎበት ነበር። እና ሰው እርስ በራሱ በቃ ተጋደለ ማለት ነው። ምክንያቱም ለምንድን ነው ሰባት ሰው ይዛችሁ ትመጣላችሁ። እነዛ ከነዛ ሰባት ሰዎች እንግዲህ ገንዘብ ተቀብላችኋል። ወይ ደግሞ እናንተ የምትቀበሉት ሌላ ሰው ነው የሚቀበለው ገንዘቡ እናንተ ብላትሆኑ ትችላላችሁ፣ ሌላ ሰው ነው የሚቀበለው። አሁን ግን እነዚህ ሰባት ሰዎች ግን እነዚህ ስድስት ሰዎች ከእናንተ ጋር ሰባት ማለት ነው ምንድን ነው የሚያስቡት ማለት ነው? ገንዘቡን ልክ ለእናንተ እንደሰጧችሁ ነው የሚያስቡት። አያችሁ፣ አንድ ጊዜ ቢሆን ምንም አይደለም። በጣም የሚገርመው ነገር ሰርክሉ ወዲያው ተደጋግሞ ተደጋግሞ ተደጋግሞ ይመጣል እና በዚህ አጋጣሚ በጣም ብዙ አበሻ ነው ካልጋሪ ውስጥ ይሄንን ሰርክል ጆይን ያደረገው። በጣም በሚገርም ሁኔታ በጣም ብዙ ሰው ነው የገባው። እና እንግዲህ ዘመድ አዝማል የለ ወንድም የለ አንዳንዱ ሶስት ጊዜ አራት አምስት ስድስት ምናምን እየገባ ብዙዎቻችንን ብዙዎቻችንን በቃ ከጥቅም ውጪ ነው ያደረገን። ብዙዎቻችን ተቀያየምን፣ ብዙዎቻችን ተጣላን እርስ በራሳችን። ምክንያቱም ከቤተሰብ ጋር አሁን በቃ ከቤተሰብ ጋር ነው ጸቡ። ምክንያቱም ሰው ሰው ሲያጣ ገንዘቡ ተበላ ማለት ነው። ስለዚህ መመለስ አለበት። ስለዚህ ከባለቤቴ ጋር የምንችለውን ያህል ለመመለስ ሞከረ። ግን የሚገርማችሁ ነገር የወሰዳችሁትን ትመልሳላችሁ። ችግሩ ግን ሌላ ሰው የወሰደውን ገንዘብ እንዴት፣ ከየት ታመጡታላችሁ? ምክንያቱም ያንን ሰው ኃላፊነት አስገብታችሁት እንትን ይሆናል ብላችሁ ያ ሰውዬን እንደገና እዛ ከገባ በኋላ እንደገና ሌላ ሰባት ሰው ማምጣት አለበት። ብዙዎቻችሁ ታቁታላችሁ ብዬ አስባለሁ እንደውም ለአባቴ ስነግረው አዲስ አበባ እንዴ ይሄ ነገር እኛም ጋር መጥቶ ነበር አለኝ። እና በጣም ብዙ ሰው ነው በቃ የከሰረው። በጣም መጀመሪያ ላይ እንትኑ ትንሽ ገንዘብ ሲያገኝ ሰው በቃ የሌለው እና ኢቭን ራሱን ያጠፋ ሰው ሁሉ አለ አለኝ በዚሁ ሁኔታ እና በጣም አደገኛ ነው እና ትልቅ ጠባሳ ነው ጥሎብን ሄደው እና እስካሁን ድረስ በዚህም የተነሳ ከብዙ ወንድሞቻችን፣ ከብዙ እህቶቻችን፣ ከብዙ ቤተሰብ ጋር የተቀያየምንበት በጣም አደገኛ የሆነ ሰርክል ነው። ስለዚህ ይሄ ነገር እንግዲህ ዛሬ እንዴት አነሳው ካላችሁኝ፣ አሁን ብዙ ጊዜ እንደምታውቁት እንግዲህ እንትን እየተቀያየረ ይሄ ያለንበት አለም በጣም ያጭበርባሪ ዓለም ነው እና አንዱ ይሰራል፣ አንደኛው ደግሞ በአቋራጭ የአንደኛውን ሰው ገንዘብ መቀማት ይፈልጋል እና በተለይ ደግሞ እነዚህ በእድሜያቸው በጣም የገፉ ሰዎችን ከሚፈለገው በላይ በጣም ብዙ ገንዘብ ይወስዱባቸዋል። እና አሁን ይሄ የሰርክል ይሄ ፒራሚድ ስኪም ነው እንግዲህ ኢትዮጵያ ውስጥም ነበረ መሰለኝ እና ብዙ ሰው በዚህ ብዙ ሰው እንደተበላ ኤክስፔክት አደርጋለሁ እና በዚህ አጋጣሚ ብዙ ሰዎች በተለይ ደግሞ አሁን ምንድነው ስታይሉን ቀይረውት፣ ወደ ስቶክ ቀይረውታል። አሁን ስቶክ ብዙ ሰው ገንዘብ ካገኘ በኋላ ብዙ ሰው ገንዘብ የሚያስቀምጠው ስቶክ ላይ እና ስቶክ ላይ ሲያስቀምጥ ታዲያ አብዛኛው ሰው ምንድ ያደርገው አንዳንዱ ስቶክ በጣም ስሎ የሆነ እንትን አለው ሪተርን አለው ማለት ለምሳሌ መቶ ብር ታስቀምጣላችሁ። መቶ ብር ካስቀምጣችሁ በኋላ ስቶክ ላይ ምናልባት ከተወሰነ ጊዜ በኋላ ያ መቶ ብር ሁለት መቶ ብር ሊሆን ይችላል እና በአጭር ጊዜ ውስጥ እንደዛ ስታገኙ ሞር ገንዘብ ትጨምራላችሁ ማለት ነው። ስለዚህ የተለያየ ስቶክ አለ። ያው እንግዲህ ስለ ስቶክ ብዙ አይዲያ ይኖራል። አክሲዮን እንደማለት ነው። አክሲዮን አክሲዮን እንደመግዛት ማለት ነው ኢትዮጵያ ውስጥ እና ስትገዙ ታዲያ አንዳንድ ጊዜ ህጋዊ የሆነ ለምሳሌ ሰዎች ከባንክ እንትን ውስጥ ሊገቡ ይችላሉ አክሲዮን ሊገቡ ይችላሉ እና ከሚታወቁ በጣም ህጋዊ ከሆኑ ድርጅቶች ጋር ነው ዲል የሚያደርጉት እና እነዚህ ድርጅቶች ግን ሪተር ናቸው ወይ ደግሞ የሚመልሱት የምታገኙት ገንዘብ ከሌላው ጋር ስታነጣጥሩት በጣም ስሎ ይሆንባቸዋል። ስለዚህ አሁን ኦንላይን ላይ ምን አይነት መጥቷል ማለት ነው። በጣም በአጭሩ ብዙ ጊዜ ሳትቆዩ ብዙ ገንዘብ የምታገኙበትን እስካ ማዘጋጅተዋል። እና ስለዚህ መጀመሪያ ላይ ስታዩት ለምሳሌ መቶ ብር አስገብታችሁ አንድ ሺህ ብር አስገብታችሁ ዊዝን ማንስ ምናልባት ሁለት ሺህ ብር ሊሆን ይችላል ያገኛችሁት ማለት ነው። እና ብሩን አታወጡትም ግን ስታዩት ብሩ ስቶኩ በጣም ሀያ ሆኗል ማለት ነው። ስለዚህ በሚቀጥለው ስቴፕ እንደምታደርጉት ማለት ነው። አምስት ሺህ አስር ሺህ ምናምን ምክንያቱም አንድ ጊዜ ቶሎ ለማፈስ ብዙ ሰው ያስቀምጣል ማለት ነው። ስለዚህ በተለይ ሲኒር እንትኖቹን ሲኒር በእድሜ በጣም የገፉትን ሰዎች በጣም ብዙ እያታለሏቸው አሁን ኒውስ ላይ በጣም እየወጣ ነው። እና ይሄ አሁን ቅድም ያልኳችሁ አሁን እሱ ሰዎች ብዙ ከተበሉ በኋላ ብዙ ሰው ከተጣላ በኋላ ብዙ ሰው ብዙ አይነት ችግር ከደረሰ በኋላ እየተነቃበት መጣና ብዙ ሰው ቆም ማለት ነው። በእኛ ጊዜ እኔ በነበርኩበት ከሶስት አመት በፊት የነበረ ጌም ነው ይሄ ያሳየኋችሁ፣ የቅድሙ ሰርክል ማለት ነው። እና በዛ ሰዓት እንግዲህ አሁን ይሄ እየረገበ ምናልባት ያልሰሙ ሰዎች ካልሆኑ በስተቀር ብዙዎቹ ሰምተው ኦፕን ሆኖ፣ የሚገርማችሁ ኤ አይ ነው አሁን ያወጣልኝ እንትኑ ራሱ። ያ ማለት እንግዲህ በጣም ምን ያህል ፖፕላር እንደሆነ ይኸውት። እና አሁን ይሄ ፖሊስ ጋ ደርሶ የካልገሪ ፖሊስ ያወጣው ሪፖርት ነው እያሳየኋችሁ ያለሁት ማለት ነው። ስለዚህ አሁን በስቶክ ነው ጨዋታው ደግሞ አሁን እና ይሄን ያህል ስቶክ ካስገባችሁ በሚቀጥለው ጊዜ ይሄን ያህል ታገኛላችሁ፣ ይሄን ያህል ስለዚህ አሁን እዚህ ሀገር ካናዳ ውስጥ በጣም የሚገርማችሁ ነገር ካሽንኳን ገንዘብ ብዙ ሰው ባይኖረው ምንድን ነው የሆነው ክሬዲት ላይን የሚባል አለ። እና ሰዎች ለምሳሌ ባንኩ እስከ አስር ሺህ ብር የመበደር እንትን ይኖረዋል ይኖራቸዋል ማለት ነው ወይ ደግሞ አምስት ሺህ ብር ሀያ ሺህ ብር እንግዲህ ብዙ ከቆያችሁ እዚህ ሀገር ብዙ ስትቆዩና ከባንኩ ጋር ጥሩ ሪሌሽንሽፕ ሲኖራችው ብድር የምትበደሩበትን ገንዘብ ሀይ ያደርጉታል። እኔ እንኳን ገና አዲስ ስለሆንኩኝ በካሽም ብዙ ጊዜ የምጠቀም ስለነበረ አሜሪካ ይሄንን ሲስተሙን ብዙ እንትን አላደረግኩም እና ብዙም እንትን አልሰጠኝም ባንኩ ማለት ነው። ብዙ ትረስት አላደረጉም። ምክንያቱም እያንዳንዷን ክፍያ ታይም እየወሰዳችሁ በቃ ሚስ ሳታደርጉ መክፈል አለባቸው። እኔ ደግሞ ከአሜሪካ ስመጣ በነዚህ አይነት ሲስተሙ ስላልነበርኩኝ በካሽ ስለምጠቀም በጣም ብዙ ነገር አበላሽቶብኝ ክሬዲቴ ጥሩ አልነበረም። በዚህ ምክንያት ብዙ ገንዘብ እንድበደር ባንኩ አልፈቀደልኝም እና እግዚአብሔር ይባረክ ያለመሆኑ ማለት ነው ግን ብዙዎቹ የቆዩት እዚህ ያሉት ግን እስከ አስር ሺ ብር ሀያ ሺ ብር ሀምሳ ሺ ብር ድረስ የመበደር አቅም አላቸው ማለት ነው። ባንኩ ኦልሬዲ ትረስት አድርጓቸዋል። ብዙ ጊዜ በትንሽ ይሰጣቸዋል። መጀመሪያ አስር ሺ ብር ይሰጣቸዋል። ከዛ ትክክለኛ በትክክል ጊዜ ገንዘቡን ወስዳችሁ በትክክል መመለሳችሁ ምናምን ካረጋገጠ በኋላ እንደገና ያሳድጋቸዋል ማለት ነው። አስር ሺ ብር ሀያ ሺ ብር ምናምን እያደረገ ስለዚህ ሰው አብዛኛው ሰው የራሱን ገንዘብ ባይሆን ከባንክ ተበድሮ ምናልባት ይህን ያህል ብር ማገኝ ከሆነ ለምን ይሄንን አላደርግም የሚል አይነት እንትን ውስጥ ይገባል ማለት ነው። እንግዲህ ሰርክሉ ላይ በደንብ ኖቲስ ያደረኩት ነገር ይሄ ነው። አብዛኛው በተለይ ብዙዎቻችን ላይ ብዙ አበሾቻችን ብዙ ወገኖቻችን ላይ የነበረው እንትን ያየሁት ይሄ ነው እና ከዛ ወስዳችሁ ከዛ በኋላ እንግዲህ እዚህ ታስገቡታላችሁ ማለት ነው እና በሚገርም ሁኔታ ከ100 ሺ ብር፣ ከ200 ሺ ብር፣ 300 ሺ ብር ድረስ በተለይ ሲኒየር ያልኳችሁ በጣም ሽማግሌዎቹ እንግዲህ ላይፍ ታይም ያጠራቀሙትን ገንዘብ ነው ብዙ የተወሰደባቸው ማለት ነው። ስለዚህ በዚህ አጋጣሚ ከምንም በምንም በገንዘብ ጋር የተያያዘ ነገር በሚኖሩበት ጊዜ በጣም በሚገርማችሁ ሁኔታ አቮይድ አድርጎ አሁን ችግሩ ምንድን ነው? ህጋዊ በሚመስል ነገር ላይ ብዙ ጊዜ ህገ ወጥ የሆኑ ነገሮች ተቀምጠዋል። እኛ ደግሞ ብዙ ጊዜ ውጭ ሀገር ያለን ሰዎች ከምን ጋ ነው ትግላችን? ከቢልጋ ነው እና አእምሯችን ያለው ቢልጋ ነው። ሁልጊዜ ጠዋት እንወጣለን ማታ እንገባለን ምናምን። ሌሎቹ አንዳንዶቹ ደግሞ ቁጭ ብለው ኮምፒውተር ላይ እንዴት ያንን ገንዘብ መውሰድ እንደሚገባቸው ነው ካልኩሌት የሚያደርጉት ማለት ነው። ስለዚህ ላይፍ ስታይላችን ሁሉ በጣም የተለያየ ስለሆነ ኢዚ ልንጎዳ እንችላለን ማለት ነው። ስለዚህ አሁን ኦንላይን ላይ በተለይ ኦንላይን ላይ የሚገኙ ነገሮች በተለይ ደግሞ የባንክ እንትናችንን ኢንፎርሜሽናችንን መስጠት ከማናውቀው ኦንላይን ጋር ኦንላይን ላይ ከማናውቀው ዌብሳይት ላይ እቃ መግዛት በጣም በሚገርም ሁኔታ ለብዙ ነገር ብዙ ሰው ተጋልጧል፣ ግን ኦፕንሊ እኔ እንደዚህ ተደርጌያለሁ ብሎ የሚናገር ሰው በተለይ በእኛ ባህል ይሄ በጣም በጣም አሳፋሪ ስለሆነ አስደንጋጭ ስለሆነ ብዙ ሰው ወጥቶ አይናገርም። እና እንደውም አሁን ይሄ ስለ ሰርክሉ እኔ መናገር ፈልጋለሁ ስል ባለቤቴ ራሱ ባክተውተውቶ ምናምን አለችኝ። ግን ምንድን ነው ነው የሰዎችን በሽታ ለማንሳት ለመቀስቀስ አይደለም አሁን የምናገር ያለሁት፣ ግን በእንደዚህ አይነት ሁኔታ ብዙ አይነት ነገሮች እየመጡ ስለሆነ በጣም መጠንቀቅ አለብን። በተለይ ደግሞ እኛ ከቴክኖሎጂ ጋር በጣም ርቀት ካለን ያለን አይነት ትውልድ ነው ቪክቲም የሆኑት ምክንያቱም አሁን ቅድም ያልኳቸው ሲኒየሮቹ ያልኳችሁ አሁን ከኤአይ ጋር ወይ ደግሞ ይሄ ከሌተስት ቴክኖሎጂ ጋር ብዙ እንትን የላቸው። ስለዚህ ይደውሉና ይህን ያህል ብር አለባችሁ አሁኑኑ ክፈሉ ምናምን ብለው ይደውላቸው፣ ወይ ደግሞ ቴክስ ያደርጓቸው፣ ወይ ደግሞ ኢሜል ያደርጓቸዋል። ስለዚህ እነዚህ ሰዎች ድሀ ስለሚፈሩ ሁልጊዜ በቃ ከየት እንደሆነ እንኳን አያውቁት እና ይከፍላሉ ማለት ነው። ስለዚህ አሁን ሚዲያ ላይ እባካችሁ ተጠንቀቁ። በተለይ ካናዳ ውስጥ በጣም ብዙ ሰዎች እየተሸወዱ ነው። በጣም ብዙ ብር ነው ሉዝ እያደረግን ያለ ነው እያለ መንግስት አናውንስ እያደረገ ነው። እና ከጊዜ ወደ ጊዜ በቃ ይሄ የማጭበርበር እንትኑ በጣም ሶፊስቲኬትድ ነው። እና ዛሬ ላይ እናንተ ገንዘብ በምታገኙበት አሁን አክሲዮን መግዛት ህጋዊ ነገር ነው። ግን የትኛው አክሲዮን ሪሊ ትክክለኛ ነው፣ ህጋዊ ነው፣ ህጋዊ አይደለም የሚለውን በጣም በቅርበት ማየት ያስፈልጋል። ይሄ ካልሆነ እንግዲህ ስንለፋ የነበረው ነገር ተመልሶ ወደ ቁልቁል ወደ ታች ይወስድናል ማለት ነው እና እኔና ባለቤቴ እንግዲህ በጣም ብዙ ብር ነው የከሰርነው በዚህ ሰርክል ምክንያት ማለት ነው። በተለይ ባለቤቴ እዚህ ቆይታ ስለነበረ ባንክ ለእሷ የመስጠት እንትኑ በጣም ሃይ ነው ካፓሲቲ። ስለዚህ ትንሽ ገንዘብ ስታገኝ ሞር ገንዘብ ለማግኘት ያንን ገንዘብ ከአውጥታችሁ ነው የምትጠቀሙበት። ስለዚህ ወደኋላ ቢያንስ አምስት ዓመት ስድስት ዓመት ወደኋላ ነው የመለሱ እና በዚህ ምክንያት እንግዲህ ይሄን ነገር ሳልናገረው መቅጣት የለብኝም። ስለዚህ ሌሎች ሰዎች ደግሞ መጠቀም አለባቸው። አንዳንድ ጊዜ ራሳችን ወጥተን እንደዚህ ተደርግ ያለው ተጠንቀቁ ካላልን በቃ ሁሉ ሁሉም ያልቃል ማለት ነው። ስለዚህ በጣም አደገኛ ነው። ይሄንን ነገር ልነግራችሁ ነው። ይሄ በጣም እንግዲህ በጣም በሕይወት ዘመኔ የማረሳው አደገኛ ጠባሳ ትቶብኝ የሄደው ከብዙ ወንድሞቼ በብዙ ቤተሰቦቼ ጋር ያቀያየመኝ ነው። ከብዙ ጓደኞቼ ጋር ማለት ነው። እና እኔም ብቻ አይደለሁም። በጣም ብዙ ሰው እያለ የተቀመጠበት ነው። ስለዚህ እንግዲህ ያው ጠባሳችሁን ለመቀስቀስ አይደለም ይሄን ያደረኩት ግን አሁን ደግሞ በአዲስ ስታይል ከስቶክ ጋር የተያያዘ በጣም ሶፊስቲኬትድ የሆነ አይነት ማጭበርበር ስለመጣ እንንጠንቀቅ ልል ፈልጌ ነው እና እንግዲህ ጌተሻ አዲስ ሰው ነኝ ስላዳመጣችሁም በጣም አመሰግናለሁ። ሌላ እንግዲህ ለፓብሊኩ ይጠቅማል ብዬ የማስበውን ራሴ ላይ ከደረሰው ነገር ነው መነሳት የምፈልገው እንጂ የሰዎችን ኤክስፒሪየንስ ይዤ መሄድ አልፈልግም። ስለዚህ የማገኛቸውን ነገሮች በዚሁ ቻነል ላይ እንግዲህ እንሆላለሁ ማለት ነው። ስራ አዳምጣችሁን ያመሰግናለሁ። በሚቀጥለው እንግዲህ በሌላ ፕሮግራም እስከምንገናኝ ቸሪቅጠም ብዬ እሰናበታችኋለሁ ማለት ነው።